ሰላም ሰላም ቤተሰብ፣ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ እንግዲህ ሀይሚና ብሩኬ እናንተ እንደፈለጋችሁ ብሰድቡንም እኛ ግን እያማረብን ነው፣ እየፋፋን ነው ብለዋል ማለት ነው። ሀይሜን ሰምታችኋል? ትናንትና፣ እናንተ የራሳችሁ ጉዳይ፣ እኔ እንደሆን ህይወቴን እየኖርኩ ነው፣ እንደፈለገ ብዘቀዝቁኝ ብላ ተናግራለች። ብሩኬ፣ ይሄው እያያችሁኝ ነው፣ ልክ እንደ መስታወት እያንጸባረኩ ነው ያለ፣ እናንተ የፈለገ ነገር ማለት ትችላላችሁ ብሏል ማለት ነውና። ያ ማለት ምንድን ነው? ስድብ አይጥለንም ነው፣ በጣም እያማረብን ነው ስላሉ፣ እውነት ነው እያማረባቸው ነው። ብሩኬ ዛሬ እንግዲህ ከማርኬ ጋር ያው ጂም ቤት ገብቶ መቷል። ሀይሚዬም ደግሞ ሞዴል ውስጥ መስላ ቀጭ ቀው እያለች በአዲስ አበባ ከተማ መታለች። አዲስ አበባማ ሽር ነው በጫማ እኛም በሀገራችን ሽር ነው በእግራችን ተብሏልና ማለት ነው። አዲስ አበባ ግን እንዴ ነው የሚያምረው እንዴ እንደዚህ ተወዋል ማለት ነው። የምሬን እኮ ነው ያው ብዙ ጊዜ እኛ ኢትዮጵያውያን ስንባል የውጭ ሀገር ነው ከሀገራችን ሆነን በቃ ውጭ ውጭ ነው የሚያሰኘን፣ የተንጸባረቀ ነገር ደስ ይለናል። እና አሁን ከሀይሚ ጀርባ ያለውን ሳይው እንዴት እንደሚያምር አስቡት። ይሄ ትንሽ በፎቶን ያየ ነው፣ ሙሉውን ስናየው ግን እንዴት እንደሚያምር አስቡት። በጣም ነው የተቀየረ ኢትዮጵያና በዛውም ሰላምሽን ይመልስልን ሀገራችን ና ሀይሚዬ በጣም አምሮባታል። የምሬን ነው። እና ቤተሰብ የምትዘቀዝቁ ደግሞ ተው ብትባሉ መቼ ማሰሙ እንደፈረደባቸው ሀይሚና ብሩኬን ዘቅዝቁ፣ ቤተሰብ ግን አትንኩ። ሀይሚና ብሩኬን ከዚህ ያደረሱ ቤተሰቦች እንዲህ በቀላል አይደለም እንደ ውልድ ከዚህ ጋር ድረስ አይደለም ያደረጓቸው። ስንት መከራቸውን አይተው ስንት ፈግተውባቸው አልመሰላችሁ። ስለዚህ ቤተሰብን እናት አባትን አዘቅዝቆ ባካችሁ አታሳዝናችሁም? እና ስትዘቀዘቅ እና ጥሩ አይደለም ልላችሁ ፈልጌ ነው። እንግዲህ ሁለት ባልና ሚስት ሁለቱም ቆንጅዬ ናቸው እና ብዙ ጊዜ ምንድን ነው መሰላችሁ? ሴቶች አንድ አይነት መንፈስ አለባቸው። ከምሬ እኮ ነው። ማለት አሁን ደግሞ ያሉ ሴቶች ምንድን ነው፣ ባለ ትዳር ወንድና ይሄ ሴክስ ባክ ያለው ወንድ ነው ዘለው ፊጥ የሚሉት ማለት ነው። እንደው ሴክስ ባኩ ሲሆን ችግር የለው። ምናልባት ፍቅረኛ የሌለው ወንድ ሊኖር ይችላል። ባለ ትዳር የምትወዱ ሰዎች ግን በጤናችሁ ነው? ጤናማ ናችሁ እንዴ? ፍቅረኛ ያለው ወንድ ባለትዳር ወንድ የሚያስመለክት መንፈስ የተሰበረ የተወጋ ይሁን፣ ጉድ እኮ ነው። እንግዲህ ብሩኬ ጅም ቤት ገብቷል እና ጅም ቤት የገባው ደግሞ ከዚህ አማ ላይ ከሆነ ቁመቱ ላይ ሌላ ነገር ለመጨመር ነው። ሲክስ ህባክ ይጨመራል። በሉ ያምርበታል፣ ቀሽት ይሆናል። በዛ ላይ ደግሞ ስፖርት ለጤንነት ይመከራል። እና ባይሆን ሀይሚዬ ያው አሳለፈች ለመስጠት ዳርዳር እያልሽ ነው። ግን ተይ ብያለሁ እኔ ብሩኬን የመሰለ ሸበላማ ማንም መቶ እንደ ጭልፊት ሊጨርፉ አይገባም። እና በእርግጠኛ እንሰጣቸውም፣ እስከ መጨረሻው እስትንፋሳችን ድረስ እንታገላለን። ሀይሚና ብሩኬ አሁን እንደዚህ መሆናቸው ሳይሆን መጨረሻ ስላለው የመጨረሻው ቀን እውነቱን ማወቃችን ስለማይቀር ሀይሚ እና ብሩኬ ተገናኙም አልተገናኙም ግን እስከ መጨረሻው ድረስ እንጠብቃለን። እና ሴቶች፣ ይህ ምን ለማለት ፈልጌ ነው? አንሱ አይናችሁም ማለት ነው። ብሩኬ እንደሆነ ሀይሚ ነው። ገና ብሩኬ ሲክስ ባክ ሊያወጣ ነው ብላችሁ አይናችሁን አፍጥጣችሁ የምትጠብቁ ሴቶች ረፉ ብያለሁ። አንዳንዴ አርባ ክንድ ራቁ ምናምን ይባላል ማለት ነው። በዚህ ሰዓት ላይ እኔ እንደኔ ሳስቡ ሴቶች አርባ ክንድ ከብሩኬ እየቀረቡ ነው ነጥቀው ለመውሰድ ከሀይኔ ላይ ና ያው እንግዲህ ቆንጆ ስትሆኑ እንደዚህ አደለ ማንም ነው እኮ በቃ እየመጣ የኔ ሁን የኔ ሁን የኔ ሁን የሚላችሁ፣ ነው። የሀይሚና ሄቶች ትናንትና በሰሩት ቪዲዮ ላይ ማለት ነው፣ ምንድን ነው ሀይሚና ብሩኬ ፍቅረኛሞች አደሉም ለማለት ነው ወይ ብዬ ነበር። እና እህቴ ኮሜንት ላይ በደንብ አብራር ተሽልኛል። አዎ እኔም እንዳንቺ አስቤያለሁ። በኋላ ቆይቼ ሳስበው ትክክል፣ የሀይሚና የብሩኬ በጣም ይለያያል፣ ምክንያቱም ሩታና እና ብረሽ ባለ ትዳሮች ናቸው። ትዳር እንዲህ በቀላሉ የሚበተን ነገር አይደለም። የቃቃ ጨዋታ አይደለም። እነሱ እያደረጉ ያሉት አሁን የቃቃ ጨዋታ ስለሆነ እና ሀይሚና ብሩኬ ገና ምንም ነገር ከፍቅረኛ ደረጃ ላይ ስለሆኑ ነገሮችን ማገናዘብ አለባቸው። ትክክል ያንን የገለጹት ማለት ነው እና ሩታ እና ብርሽ ዘለው ከትዳር ባይገቡ ኑሮ ይኸው አሁን እንደዚህ አይቧጨቁም ነበረ ማለት ነው። ሲጀመር ትዳር ማለት አንድ ራሱን የቻለ ሕይወት ተቋም ነው እና ዝም ብሎ ዘሎ ተገብቶ ዘሎ የሚወጣበት አይደለም እና ያንን እንዳብራሩ ገብቶኛል። አንቺም በደንብ አብራር ተሽልኛል። አመሰግናለሁ ውዴ። በሀይሚና በብሩኬ መካከል እንግዲህ ፈጣሪ ነው ያለው። እውነት ነው ትክክል። የምር ፈጣሪ ብቻ ነው ሀይሚና ብሩኬን አንድ የሚያደርጋቸው እንጂ እኔ በሰዎች ተስፋ ቆርጫለሁ፣ ከዚህ በኋላ ማለት ነው። ራሳቸው ልቦናቸው ተመልሶ በአንድ ይሆናሉ ብዬ አስባለሁኝ። ከዛ በተረፈ ደግሞ ብሩኬ እንደ እንደፈለግሽ አዝለሽው ዙሪ። ብሩኬ ማለት የሰፈር ውሻ ነው ያልሽኝ ልጅ ማለት ነው አደል? እውነትሽ። ብሩኬን ነው ብሩኬን ግን ምን ያክል ታውቂዋለሽ? ስለ ብሩኬን እንደዚህ ኮንፊደንስ ኖርሽ የምትናገሪው ማለት ነው። ማን ነው እኮ። ሀይሚን ብሩኬን እኮ አታውቋቸውም። እንዲህ ቪዲዮ ላይ ስለአያችሁ ብቻ ነው ፍርድ የምትፈርዱት፣ አደለ? አያችሁ፣ ሀይሚና ብሩኬን ራሳቸው ይተዋወቃሉ። ይሄ ነገር መጨረሻ አለው። መጨረሻውን ዝም ብለን ማየት ሲገባልን፣ እኛ ባህሪያችን ይቀያየራል። በተለይ እንደዚህ ብለሽ የጻፍሽልኝ ነች። በየቦታሽ ያለው ኮሜንትሽ አንድ አይነት አደለም። ክርስቶስ ምስክሬ ነው። አንድ አይነት አይደለም ማለት ነው እና ወይኔ ይሄ ብሩኬና የሀይሚ ቤተሰቦች እጅግ በጣም ትክክለኛ ወዳጆች ኮሜንታቸው የማይቀየር ሁሌም ማለት ነው። ለፈጣሪ እኔ በጣም ነው የምወዳችው። እኔ እኔ እንጃ አላውቅም እኔ ዩቲዩበር ነኝ አይደለም፣ ግን ይሄ እዚህ ጋር መቀበጣጠር አልፈልግም ለሽርፍራፊ ሳንቲም ብዬ ማለት ነው። ሀቅ ሀቋን እንቅጭ እንቅጫን ነው መናገር የምፈልገው እና ብሩኬ ቆንጆ ነው፣ ብሩኬ ሸበላ ነው፣ ለሀይሚን የሚገባ ወንድ ነው ስላችሁ ለምንድን ነው የምትናደዱት እንዴ? የሀይሚ ነው አለቀ። ብሩኬ የሀይሚ ነው በቃ። ሀይሚና ብሩኬ ይፋቀራሉ። ምንም የሚያናድድ ነገር እኮ የለውም እዚህ ጋር የመጥፎ ነገር አይደለም የተናገርኩት፣ አለ የራሴ ምኞት ነው። የእኔ ምኞት ሀይሚና ብሩኬ አንድ እንዲሆኑ ነው። ሶ እዚ ጋር ምንም የሚያሰድብ ነገር የለም። ሲጀመር ብሩኬን አታውቂውም ውሻ ልትዋችም። ብሩኬ ውሻ አይደለም፣ በጣም የተባረከ ቅዱስ የሆነ ልጅ ነው። እኔ ከብሩኬ ምን ትወስጃለች ብባል ማለት ነው ይሄ ትዕግስቱን፣ ትንሽዬ ትንሽዬ ትዕግስት ከብሩኬ ቢሰጠኝ እጅግ በጣም ነው ደስ የሚለኝ። ትዕግስቱ የሌለ በቃ አብዝቶ የተሰጠው ልጅ ነው እና ሲጀመር ተመልከቱ ሀይሚና ብሩኬ ሁሌ ሲጣሉ ማለት ነው አንድ ክፉ ነገር አይናገርም እኮ ው ከመሳ ቁጭ ተያሚ ተረጋጊ አትናደጅ ነው የሚለው እሱ ማለት ነው እና ከዚህ ከዚህ መረዳት ትችላላችሁ እኮ ምን አይነት መልካም ልጅ እንደሆነ እናንተ አገግባችሁ አገግባችሁ ዝም ብላችሁ ለበላ ሰብ ለሰጧት ነው እንዴ ፍላጎታችሁ እንዴ ሆ ሀይሚና ብሩኬ ወደፊት የኔ ቆንጅዮች ፍቅራችሁ ተመልሶ ፈጣሪ ያሳየኝ ምኞት ያሳካልኝ በጣም ነው የምወዳችሁና እንድትለያዩ ብኝ አልፈልግም አለቀ። ለተሳዳቢዎች እንደፈለጋችሁ መሳደብ ትችላላችሁ። ብሩኬ ውሻ ነው፣ ብሩኬ እንደዚህ ነው። አታውቁትም፣ አታውቁትም።